ስምንት ሰዓት ከ30 ላይ ብሬንትፎርድ ከማንቸስተር ዩናይትድ ጋር የሚያደርጉ ጨዋታ አለ። ብሪያን ኤምቤሞ ወደ ቀድሞ ክለቡ የሚመለስበት እና ዩናይትድን ወክሎ የቀድሞ ክለቡን የሚገጥምበት ጨዋታ ነው። በክትፎ ተከበን የምናየው ጨዋታ እንዲሆን ፈጣሪ እርዳን። አሚን አሚን። ልክ ነው ሳ ሰዓት አካባቢ ስለሆነ እና ነ ኑ ና ባያችን ይብዛ ኬር ይሁን ስንል እንዋል። እሺ ለማንኛውም ስምንት ሰዓት ከሰላሳ ላይ ብሬንትፎርድ ከማንቸስተር ዩናይትድ ጋር ጨዋታቸውን ያደርጋሉ። ከዛ አስራ አንድ ሰዓት ላይ አራት ጨዋታዎች አሉ። ማንቸስተር ሲቲ ከበርንሌ፣ ሊድስ ዩናይትድ ከበርንመስ፣ ክሪስታል ፓላስ ከሊቨርፑል፣ ቼልሲ ከብራይተንን ሆቫል ቢየን ጋር የሚያደርጉት ጨዋታ አስራ አንድ ሰዓት ላይ ይደረጋል። በነገራችን ላይ በዚህ ጨዋታ ላይ ክሪስታል ፓላስ ከሊቨርፑል እስካሁን ድረስ ሁለቱ ክለቦች ብቻ ናቸው በፕሪሚየር ሊጉ በዘንድሮ የውድድር ዓመት ምንም አይነት ሽንፈት ያላስተናገዱት። ስለዚህ ምንም ባልተሸነፉት በሁለቱ ክለቦች መካከል የሚደረገው ጨዋታ ሁለቱም ሳይሸነፉ ሊጓዙ ይችላሉ አቻ ከወጡ። መሸናነፍ ከሆነ ግን ቢያንስ በዘንድሮ የውድድር ዓመት ምንም ያልተሸነፈ ብለን የምንጠራው አንድ ክለብ ብቻ ይሆናል ማለት ነው። ያው የሊቨርፑል አስደናቂ አጀማመር ነው መቼም። የክሪስታል ፓላስ የክሪስታል ፓላስም አሁ ማለት የሊቨርፑል ማሸነፍ ብቻ ስለሆነ ነው። ኖቲንጋም ፎረስት ከሰንደርላንድ አንድ ሰዓት ከሰላሳ ላይ እንደዚሁም ቶተናሙ ስፐርስና ወልቨር ሀምተን ወንደረርስ ደግሞ እንደዚሁ ምሽት አራት ሰዓት ላይ ጨዋታቸውን ያደርጋሉ። በእለተ እሁድ ኒውካስል ዩናይትድ ከአርሰናል ጋር 12 ሰዓት ከሰላሳ ላይ ጨዋታቸውን የሚያደርጉ ይሆናል። በሴንት ጄምስ ፓርክ የሚደረግ ጨዋታ ነው ይሄ። እንግዲህ የውድድር ዓመቱ አጀማመር ከባድ ነው ለአርሰናል ስንል የነበረው አንዱ በእነዚህ ስድስት ጨዋታዎች ውስጥ ሊቨርፑልንም ማንቸስተር ሲቲንም ማንቸስተር ዩናይትድንም ኒውካስል ዩናይትድ አይተደለም። በመግጠሙ ምክንያት ነው አኖኮ የነበረው ያኔ ፕሮግራሙ ሲወጣ፣ የመጨረሻው ይሆናል ማለት ነው። አዎ እስካሁን ድረስ ከባድ ይሆኑበታል ብለን ከጠቀስናቸው ሶስት ጨዋታዎች በአንዱ ተሸንፏል፣ በአንዷቸው ወጥቷል፣ አንዱን አሸንፏል። ማግኘት ከሚችለው አስራ አምስት ነጥብ ሙሉ ሙሉ ቢያሸንፍ ጋር ብቻ እኮ እኔ አጠቃላይ ነው የተናገርኩት። ቢያሸንፍ ሊዲስን ማ ያሸንፋል ብለን መሪያም ስላሰብን አሁን ምልሽ ከትልልቆቹ ክለቦች ማግኘት ከነበረበት ዘጠኝ ነጥብ አርሰናል ማሳካት የቻለው አራቱን ብቻ ነው። ከብዶታል ማለት ነው። በዛ ላይ ደግሞ ጨዋታውን ስንመለከት ማሸነፍ የሚችላቸው እንደነበሩ ያየ ነው ነው። በተለይ የሲቲን ጨዋታ ማሸነፍ የሚችል ነበረ። የሊቨርፑልን ራሱ ሁለቱንም በተመሳሳይ ምክንያቶች ያጣቸው ውጤቶች ናቸው። እኔ የሊቨርፑልን ማሸነፍ ይችላል ብዬ አፌ ሞልቼ አልናገርም። ምን ምክንያቱም ሊቨርፑል ያን ቀን ሲከላከል ጠንካራ ነበረ። ስናደንቃቸው የነበሩትን ተጫዋቾች መርሳት የለብንም ብዬ ነው። አንደኛ ኢብራሂማ ኮናቴን አንደኛ እንደገና ቨርጅል ቫንዳይክን እንደገና በፉል ባክ በኩል ኪርኪዝ የዛን ቀን በጣም ምርጥ ነበረ። እንደገና በቀይ መስመር በኩል ተከላካይ ሆኖ የተጫወተው ዶሚኒክ ሶቦስላይ በጣም ምርጥ ነበረ። እኔ ያን ቀን ድሮ ቢያንስ ይወጣ ይሆናል እንጂ አርሰናል ለማሸነፍ ያንን የመሰለ በጣም በጣም በጣም የሚገርም መከላከል አቅም ሊቸገር ይችላል። አርሰናል አርሰናል በነገራችን ላይ መሀል ላይ ጥሩ ነው፣ ተከላካዩ ጥሩ ነው እንብል እንጂ ከኦፕን ፕሌይ የሚያደርጋቸው ነገሮች ላይ አሁንም ገና በጣም ብዙ ነገሮችን ማስተካከል አለበት። ያን ቀን በአንፊልድ ላይ የነበረው የሊቨርፑል የመከላከል አቅም በጣም ጠንካራ ነበረ፣ በጣም ጠንካራ ነበር። በጣም አሁን ያልኩሽን ነው። በአብዛኛው በጨዋታው ላይ ስናደንቅ የነበረው በአብዛኛው ሲታማ የነበረው ኢብራሂማ ኮናቴን እንኳን አድንቀናል። የዛን ቀን ኪርኪዝ ለመልመድ ገና ነገር ይቀረዋል እየተባለ የአርሰናሉ ጨዋታ ላይ ግን ህወ ሱፐርብ በጣም የሚገርም ነበረ ዶሚኒክ ሶቦስላይ በራይት ፉል ባክ ቦታ ላይ እንዲጫወት ተደርጎ የሚገርም ነገር ነው ሲያደርግ የነበረው ጎሉን እስከ ማስቆጠር ደረጃ የደረሰበት ማለት ነው። ስለዚህ ያንን ጨዋታ አርሰናል ዶሚኔት አላደረገም። የራሱ የበዛ ጥንቃቄ የበዛ የፍርሃት ስሜት ላግ እንዲያረግ አድርጎታል። አዎ ግን ሊቨርፑል የዛን ቀን ግን ስሎ ነበር የገባው፣ በተለይ በመከላከሉ ረገድ አርሰናል ምንም ችግር ኮዝ እንዳያረግ ማለት ነው። አስታውሳለሁ በደንብ የመጀመሪያው አርባ አምስት ላይ ብቻ ሊቨርፑል አምስት የማዕዘን ምት ተሰጥቶበት ነበር፣ ወይም አርሰናል አምስት የማዕዘን ምት አግኝቶ ነበረ እነዚያ የማዕዘን ምቶች በአርሰናል በኩል ያን ያህል ስጋት እንኳን የሚፈጥሩ እንዳይሆኑ ያደረገው ጠንካራ የመከላከል ስራ ሲሰራ ስለነበረ ነው ሊቨርፑል ስለዚህ የሊቨርፑልን ጨዋታ ማሸነፍ ይገባው ነበር ብዬ አለለም። የሲቲን ግን ይችል ነበር። ሲቲ ላይ የሚታይ ክፍተት ነበረ፣ ሊቨርፑል ላይ ያላየው ብዙ። አዎ ግን የሊቨርፑል ጨዋታም ላይ ከማንቸስተር ሲቲ ጋር በነበረው ጨዋታም ላይ ምናነሳቸው ተመሳሳይ ሀሳቦች አሉ፣ አንድ አይነት ሀሳቦች። ይሄ የአርቴታ ጨዋታውን ፈርቶ ተጠንቅቆ የመግባት ነገር በሊቨርፑል ጨዋታም ላይ ታይቷል። በሊቨርፑል ጨዋታ ላይ ሲታይ ይህንን ጨዋታ አርሰናል ፍርሃቱን አስወግዶ የመፋለም ስሜቱን በጣም በከፍተኛ ደረጃ ከፍ አድርጎ ወደ ሜዳ ገብቶ ቢሆን ኖሮ ሊቨርፑልም፣ አዎ ያንን የአርሰናልን የአጨዋወት ሁኔታ በተመለከተ አይቶ ነገሮችን ለማስተካከል የራሱን ጥረት ስለሚያደርግ አርሰናልም ደግሞ ያንን የበለጠ በማጉላት ሊያሸንፍ የሚችልበት እድል ነበረ ብሎ አስተያየት ይሰጥ ነበር። እኔም ይህንን በወቅቱ ሲነሱ በተለያዩ የትንታኔ ባለሙያዎች አስታውሳለሁ። ግን በጣም ማስታውሰው ነገር አንደኛው የሊቨርፑል የመከላከልና የኪርኪዝም ብቃት ነው። እንዴት ከማዱኬ ጋራ የነበረውን ብልጫ የወሰደበትን መንገድ በኋላ ሰው ሲቀየርም አልቻሉትም። ምንም አልቻሉም። ኪርኪዝ በጣም ጥሩ ብቃት ነበር ያሳልፈው የእሱ ነው። እኔ የምነጥብ ሳምሪ ምንድነው መሰለሽ የሊቨርፑል ሪዚሊየንስ በጣም ጥሩ ነበር ያንቀን፣ ማለት ይሄ ጫናን የመቋቋም አቅሙ በጣም ጠንካራ ነበረ። ማንቸስተር ሲቲ ግን ልክ ሜሪኖን አስወጥቶ እኮ ኢዜን ሲያስገባ ምንም ምንም ማድረግ እኮ አልቻለም። ስለዚህ እኮ ነው የተከላካይ ቁጥር እየጨመረ እየጨመረ ባሉት ስለተቸገረ ጋርዲዮ ላይ የተከላካይ ቁጥሩን እየጨመረ እየጨመረ ሃላንድን ያስወጣል፣ ፎደንን ያስወጣል፣ ሞር ዲፌንሲቭ ማይንድ የሆኑ ተጫዋቾችን ወደ ሜዳ ያስገባ ነበረ የአርሰናልን የማጥቃት ጫና መቋቋም ስላልቻለ ነው። ሊቨርፑል ግን በደንብ አድርጎ ጫናውን መቋቋም ችሏል። ይሄ ስልሽ አርሰናል የተሻለ አይሆንም ነበር እያልኩሻ አይደል? ግን የሚታይ የሊቨርፑል ጫናውን የመቋቋም ጠንካራ የመከላከልን ስራ የመስራት አቅም ስለነበረ በሲቲ ጨዋታ ላይ አርሰናል ሊያሸነፍ ይችል ነበረ። እንደምነው፣ በዛው ልክ ሊቨርፑልን ማሸነፍ ይችል ነበረ። ሊቨርፑል ጥሩ አልነበረ ምናም ብዬ ልናገር አልችል ነው። ለዛ ነው እና አሁን ከጠንካራ ጨዋታዎቹ መካከል አርሰናል የፕሮግራም ድልድሉ ሲወጣ በጣም በጣም ትልቅ ትኩረት የወሰደው የአርሰናል የሚያደርጋቸው ተከታታይ ጠንካራ ጨዋታዎች ነበሩ እና ከዛ በኋላ ግን ራሱን ያጠናከረበት መንገድ ሲታይ ቡድኑ የተገነባበት መንገድ ሲታይ የተገዙት ተጫዋቾች ሲታይ ይ እነዚህንም ጨዋታዎች የማሸነፍ አቅም አለው። አሁን ባለው አርሰናል እየተባለ አስተያየት ይሰጥ ነበር። ግን እንዳለው ማግኘት ከሚችለው ዘጠኝ ነጥብ አራት ከሆነ ያገኘው በጥሩ ሁኔታ ቶታል ብሎ አስተያየት ለመስጠት የሚያስቸግር ይመስለኛል። አሁን ከኒውካስትል ጋር የሚያደርገው ጨዋታ ደግሞ የበለጠ ፈታኝ ነው። ኒውካስትል አስቸጋሪ ቡድን ነው፣ ትልልቅ ቡድኖችንም ሲያገኝ እንደምንመለከተው። በዛ ላይ ደግሞ አግሬሲቭ ናቸው ሲጫወቱ ብዙ ጊዜ እና ለአርሰናል ለዚህ ጨዋታ የሚሰጠው መልስ እንዴት ያለ ነው የሚለውን በጣም የምንጠብቅበት ነው። ከዛ በኋላ በሚኖሩት ጨዋታዎች ላይ ትንሽ ለስለስ ያሉ ጨዋታዎችን ስለሆነ የሚያደርገው ምናልባት አርሰናል የሚጥላቸውን ነጥቦች የበለጠ እያሳሳ ሊሄድ የሚችልበት እድል ይፈጠራል። ግን የሳምንቱ ትልቁ ጨዋታ ይሄኛው ይመስለኛል። አዎ። ግን በአርሰናልና ኒውካስትል ዩናይትድ ሴንት ጄምስ ፓርክ ላይ እሁድ 12 ሰዓት ከ30 የሚደረገው ጨዋታ ላይ የኒውካስልን አግሬሲቭነስ ሊቨርፑል ላይ ባሳዩት መጠን ኤክስፔክት አደርጋለሽ? አላደርግም፣ እንደዛ አላደርግም። ያኛው ጨዋታ የራሱ ታሪክ አለ፣ የራሱ ታሪክ፣ የራሱ ምክንያት አለው። እንደዛ ለመሆናቸውም የራሱ የሆነ ምክንያት አለው። ሁለተኛ ደግሞ አግሬሲቭ እንኳን ቢሆን ኒውካስል ዩናይትድ ቀላል አይሆንም፣ በእርግጠኝነት ነው የምነግርሽ። ግን አግሬሲቭ እንኳን ቢሆን አግሬሲቭነስ የሚከሽፍበት የራሱ የሆነ መንገድ አለ። አግሬሲቭ መሆን ሁል ጊዜም ያዋጣል ማለት አይደለም። እንዳያዋጣ ማድረግ ይችላል። አርሰናል ያንን ራይት ሜንታሊቲ ይዞ ከገባ አሁን ቅድም ያነሳነው ነገር በሙሉ ይጠቅለል ቢባል አርሰናል እነዚህን ጨዋታዎችም ያሸንፋል የሚል ግምት ነበረን አደል? ከስብስቡ አንጻር ጠንካራ ፍላጎት ይኖራቸዋል። ምክንያቱም ዘንድሮ መስዊን ነው ለፕሪሚየር ሊጉን ዋንጫ ለማንሳት ምናምን እያልን እኔ አርሰናል ከሊቨርፑልም አርሰናል ከማንቸስተር ሲቲም አንሶ አይደለም። ነጥቦቹን የጣለው ነጥቦቹን ያባከነው የአርቴታ አመለካከት ነው። የአርቴታ በየጨዋታዎቹ ላይ የሚወስናቸው ውሳኔዎች አርሰናልን ዋጋ አስከፍለውታል። በነገራችን ላይ ሜሪኖን ትቶ ኢዜን ቢያስገባ አርሰናል ያሸንፍ ነበረ ምናምን እኮ አይደለም። ቢያንስ በዛም ሆኖ ሊሸነፍ እኮ ይችላል ይዜ ስለገባ ይቀራል ማለት አይደለም። ወይም የታንዋኔሪን በዛ ቦታ ላይ ብትጠቀሚው ያሸንፋል ማለት አይደለም። ሊሸነፍ ይችላል። ነገር ግን ዊዝ ግሬስ የምትሸነፊው ነገር አላል። ከአንቺ የሚጠበቀው ነገር በሙሉ ሆኖ ፈርተሽ የማይቀር መሸነፍ የምትችውን ነገር በሙሉ የበለጠ የሚያምርብሽን ነገር የበለጠ ውጤታማ የሚያደርግሽን ነገር እያደረግሽ የሚመጣው ውጤት አሁን አይነቱን መወቃቀስ ስሜት አይፈጥርም ነበረ አክሴፕት የምታደረጊ እኮ ሽንፈት አለ ለምሳሌ ማን ዩናይትድ ከአርሰናል የውድድር ዓመቱ የመጀመሪያ ጨዋታ ማንቸስተር ዩናይትድ ተሸንፏል አንድ ለዜሮ የማንቸስተር ዩናይትድ ደጋፊዎች እስካሁን ድረስ በመጥፎ ከማያነሷቸው ሽንፈቶቻቸው መካከል አንዱ እሱ ነው የሲቲን ሽንፈት ግን ይወቅሱታል ዲዩቲንግ ይሄኛው አንድ ለዜሮ ይሄኛው ሶስት ለዜሮ ስለሆነ ነው ኖ ፐርፎርማንስ ሌቭሉ ከሲቲ ጋራ በነበረው ጨዋታ በጣም ድሮፕ ስላደረገ ነው ከአርሰናል ጋር ግን ዘዲድ ኤቭሪቲንግ ዴካ የሚችሉትን ነገር በሙሉ የሚችሉትን ነገር በሙሉ አድርገው ግን ስቲል ተሸንፈዋል። እንደዚህ አይነትም ገት ሊኖረው ይገባል ነው። እነዚህን የመሳሰሉ ምርጥ ምርጥ የፊት መስመር ተጫዋቾች ያስፈረመው በማጥቃት እንቅስቃሴው ላይ ዘጠኝ ቁጥር ቦታ በማጥቃት እንቅስቃሴው በኩል በግራም በቀኝም አርሰናል አቅሙን እያጠናከረ የመጣው ወልቭስን ሲገጥም ሊጠቀምባቸው አይደለም ከበርንሌ ጋር ሲጫወት አይደለም፣ አይደለም። እነዚህ ተጫዋቾች የተገዙት በእንደነዚህ ያሉ ትልልቅ ጨዋታዎች ቨርስስ ሊቨርፑል፣ ቨርስስ ዩናይትድ፣ ቨርስስ ቼልሲ፣ ቨርስስ ሲቲ ምናምን ጭምር ልትጠቀሚባቸው በኩያነት ልትቆሚ ተገዳድረሽ እነሱን የመጣል አቅም ላይ ለመድረስ ነው። አሁን በአርሰናልና በሊቨርፑል መካከል ከአምስት ጨዋታ በኋላ አምስት ነጥብ ልዩነት ሲፈጠር ይሄ የነጥብ ልዩነት ደስ የማይለው ከራሱ ከሊቨርፑል ጋርም ጭምር ተጫውተው የተፈጠረ የነጥብ ልዩነት ስለሆነ ነው። ስለዚህ አሁን አርሰናል ከሌሎች የሚጠብቀው ውለታ አለ ማለት ነው። ገና ከወዲሁ አምስት ነጥብ ልዩነቱ ሊቨርፑልን ከመግጠሙ በፊት ቢሆን የተፈጠረው ራሱ ከሊቨርፑል ሶስት ነጥብ ይወስድና ወደ ሁለት ማጥበብ ይችላል ያለች ኦፍኮርስ፣ ገና የመሬት ስላይ ይጫወታል። ግን አሁን ራሱንም ጭምር ገጥሞ የተሸነፈበት መሆኑ ነው። እኔ አሁንም ትልቁ ነገር አርቴታ እውነት ሌሰኑን ከወሰደ እውነት ከተማረ ከስህተቱ ዋጋ ካስከፈለው ነገር በሚቀጥሉት ጨዋታዎች ላይ የሚወስነው ውሳኔ ላይ የመስተካከል እርምጃን የሚወስድ ከሆነ ለአርሰናል አሁንም ምንም ስጋት ላይ የሚጥል ነገር የለም። ገና ሰላሳ ሦስት ጨዋታዎች አሉ። ስለስተካከልና የምትዩ ነገር አይደለም። ግን ጥያቄው አርቴታ ይስተካከላል ወይ? አርቴታ እውነት ይህንን እንደ ሌሰን ወስዶ አስተካክሎ ይመጣል ወይ ወይስ በድርቅናው ነው ይቀጥላል ግን አርቴታ አልተስተካከለም የሚለውን እንዴት ነው አልተስተካከለም ማለት የሚሰጠው አስተያየት ነው እንጂ አልተስተካከለው እኮ ሜዳ ላይ አስተካክሎ አሳይቷል አይደለ አሁን በማንቸስተር ሲቲ ጨዋታ ላይ ሁለት ነው እሱ አንደኛው የሊቨርፑሉን አሰላለፍ ሲቲ ላይ ሲደግመው አልተማረም ማለት ተሸንፎበታል ያንን ጨዋታ የአርሰናል ክሬቲቪቲ በጣም ድሮፕ አድርጓል። አርሰናል ዲፌንሲቭ ሆኖ ዲፌንሲቭ ሜንታሊቲ ነው ጨዋታውን አፕሮች ያደረገው ከሊቨርፑል ጋር። ሊቨርፑልን በዚህ ወቅት ገና ልጆቹ አልለመዱም ነገሩም አልመጣለትም፣ እያሸነፈ ነው እንጂ ፐርፎርማንስ ሌቭሉ ለው ነው በሚባልበት ወቅት ከእሱ ጋር እንደዚህ ካላረቅሽ መቼ ልታረጊው ነው ተብሎ እየተገለጸ ነው። ቢማር ኖሮ አይደግመውም ነበረ። አሁን አንቺ እያልሻለሽው ፈረስታፍ ላይ የሰራው ስህተት ስህተት መሆኑን ስላመለ ሰከንዳፉ ላይ ኮሬክት አድርጎታል ነው ገብቶኛል። ስለዚህ ሰከንዳፍ ላይ ኮሬክት ማድረጉ አደለም ለእኔ ኢምፖርታንት፣ እሱን ማንም ያደረገዋል። መጀመሪያ ዲሲሽኑ ግን ምን አይነት ማይንሴታፕ ላይ እንደሆነ ሰውየው ያስረዳል። ምን አይነት አስተሳሰብ ላይ ነው ያለው? ሲቲን ሲገጥም ምንድነው አእምሮ ላይ ቀድሞ የሚመጣው? ሊቨርፑልን ሲገጥም አእምሮ ላይ ቀድሞ የሚመጣው ነገር ምንድ? ሌላ ነግሞ ሌላ ትልቅ ክለብ ነገም ሲገጥም ምንድ ነው አእምሮ ላይ የሚመጣው የሚለውን ግን አይተናል። ከዛ ያ አእምሮ ላይ የመጣው የፍርሃት ስሜት፣ እመኝኝሽ ሌላ ጥያቄ ልጠይቅሽ፣ እኔ የራሴን ማምነው ነው፣ አንቺ አትመኝኝ፣ ችግር የለም። ግን ሀላንድ ጎል ባያገባ ኖሮ እውነት ይቀይር ነበረ? እንዳዋጣው አድርጎ ነው የሚያስበው ይሄ ሰውዬ ብዬ ነው የማምነው። ዜሮ ለዜሮ ብሄድ እንዳዋጣው አድርጎ ነው የሚያስበው። ሲቲም ይዋለው፣ ሲቲ እሱ አንተን የያዘህ እንጂ አንተ ለምን ትይዘዋለህ እሱ ቀጥቅጠው ሲቲ ነው አሁን። ካልቀጠቀጥከው መቼም አይሆንም ነው። እኔ የኔ አመለካከት ነው። ነገር ፈርስት አፉ ዜሮ ለዜሮ ቢሆን ሰከንድ አፉ ላይ ያንን ለውጥ ያረጋል ብዬ አላምነው። በዛው በመጀመሪያ አስተላልፍ ይቀጥላል ብለ ብዬ ነው አሁን ልክ አንድ ለዜሮ ስለተመራ በካውንተር አታክ ስላገቡበት ሪስፖንድ ማድረግ አለበት። ይሄ ውጤት ለአርሰናል አያዋጣው አያዋጣውም። አንድ ለአንድ አያዋጣውም። ዜሮ ለዜሮ አያዋጣው ቨርስስ ሲቲ ነው ማውራሽ ነ አያወጣይህን ነው ነ የሰውየው መማር የማየው ከዚህ በኋላ በሚደረጉ ከቢግ ሲክስ ጋር የሚደረጉ ጨዋታዎች ላይ ከታረመ ቤስት ኢለቨኑ ላይ ነው የምናየው። ቅያሪው ላይ አይደለም። ቅያሪው ላይ ሰውየው እስካሁን ድረስ በጉብዝና በኤፍሸንሲ ልናነሳው እንችላለን። ቢያንስ የቀየራቸው ተጫዋቾች ውጤት አምጥተውለታል። ከቢልባው ጋር ትሮሳርድና ማርቲኔሊ ተቀይረው ገብተው አሲስት ተደራርገዋል፣ ጎልም አግብተዋል። ሁለቱ ምንም ጥያቄ የለው። ከሲቲ ጋር በነበረው ጨዋታ ማርቲኔሊ ከተቀየረ በኋላ ኢዜ ከተቀየረ በኋላ ነው። ኢዜ በጣም አሪፍ ኳስ ሰጠው፣ ማርቲኔሊ ጎል አገባ። ራሱም እንደሚናገረው ጨዋታውን በማን ጀመርን የሚለው ሳይሆን መጨረሻ ላይ የሚገቡት የመጀመሪያ ተሰላፊ ከሆኑት ይልቅ በጨዋታው ላይ ሞር ኢምፖርታንት ሊሆኑ ይችላሉ ብሎ ተናግሮ ነበር። ያለው እየሆነለት ነው። ይሄም አንድ ጥሩ ነገር ነው በአርቴታ በኩል። እንደ ሁሉንም ጽዩፍ አድርጎ መውሰድም አይቻልም። ግን ዲሲሽን ሜኪንግ ላይ ግን ቤስት ኢለቨን መወሰን ትልልቅ ጨዋታዎችን በተመለከተ የሚሰማው ስሜት ላይ ግን እኔ ጥያቄ አለ። አሁን አርሰናል ትልልቅ ጨዋታዎችን ወይም ቢክሲክስ ከሚባሉት ክለቦች ጋር የሚገናኘው መቼ ነው የሚለውን እንድንጠብቅ ያደርገናል ማለት ነው። ምክንያቱም ሌሎቹ ክለቦች ላይ ይህንን አይነት አስተላለፍ በአብዛኛው ሲጠቀም አንመለከትም። ቢጠቀምም ደግሞ እንደ ክፉ ነገር አይታይበትም። አደለ እንደዛ ነው ኔ የማስበው ምክንያቱም በሚጠቀማቸው ተጫዋቾችም ሌሎች በደረጃ ካርሰናል ትንሽ አነስና ያሉ ናቸው ተብሎ ከሚጠበቀው ክለቦች ጋር በሚገናኝበት ጊዜ ማሸነፍ አለበት ተብሎ ስለሚታመን እና እነዛን መጠቀሙ ብዙ ላይ ያስወቅሰው ይችል ይሆናል ግን አሁን በአብዛኛው ይሄ ቢግ ሲክስ ከሚባሉት ክለቦች ጋር ሲገናኝ ስለሆነ እንዲህ አይነት ጥንቃቄ እንዲህ አይነት ፍራቻ እያሳየ የሚገኘው በቀጣይ ከነዚህ ክለቦች ጋር የሚገናኘው መቼ ነው የሚለውን እንድንጠይቅ ያደርገናል። ብን ሩቅ ነው ሩቅ ነው። አሁን ሳይ ነበረ ፌክስቸሩን እና ከዚህ በኋላ አሁን ከኒውካስትል ጋር ከተጫወተ በኋላ በእንግሊዝ ፕሪሚየር ሊግ ላይ ትልልቅ ከሚባሉት ክለቦች መካከል ቶትናምን እናስገባ ከተባለ ለምን አናስገባም? እሺ፣ ቶትናምን እናስገባ ና ኖቬምበር ሀያ ሶስት ላይ ነው ከቶትናም ጋር የሚገናኙት ከዚህ ቀጥሎ በኋላ ከዛ በኋላ ከቸልሲ ጋር ደግሞ ይገናኛሉ። ያም ደግሞ ኖቬምበር ሰላሳ ላይ ነው። በተከታታይ ነው በፕሪሚየር ሊግ በመሀል ያሉት ክለቦች። በመሀል ያው የሻምፒየንስ ሊግ ጨዋታዎች አሉ፣ ሌሎች ጨዋታዎች አሉ። በፕሪሚየር ሊግም ደግሞ ከነ በርንሌ ከነ ሌሎች ክለቦች ጋር የሚያደርጋቸው ከነ ዌስትሃም ጋር የሚያደርጋቸው ዚ እንደዛ ናቸው። ግን አሁን ላነሳ ነው ሀሳብ ከትልሎ ትንሽ ከኒውካስትል ጋር ምናልባት አዎ፣ አሁንማ ከኒውካስትል በኋላ የሚመጡትን ጨዋታዎች ነው እንጂ ያነሳ ነው። የኒውካስትልማ በጣም ጠንካራ እንዳልከው፣ አርቴታም በጣም የሚገመገምበት ነው ሚመስለኛል። በነገራችን ላይ አሁንም የአርቴታ ያሰላለፍ ውሳኔ በተመለከተ ሳምሪ እንደው ፈራ ተጠነቀቀ በጣም ወይም ደግሞ ብዙዎቹ እንደሚሉ ተንቦቀቦቀ ምናምን ምናምን የሚባለው ነገር አለ። ይሄ ከነሲቲ ጋር ሲጫወት ውጤት ስለሚያበላሽበት ነጥብ ይዞ እንዳይወጣ ስለሚያደርገው ማሸነፍ የሚችለውን ጨዋታ ስለሚያባክን ብቻ ሳይሆን በአንዳንድ ሌሎች ተጫዋቾችም ላይ ደግሞ እንደዚሁ ብኩንነትን ስለሚፈጥርም ነው። አሁን በዛ ሁሉ ግርግር በዛ ሁሉ ውጣ ውረድ ውስጥ ነው አይደለ፣ ቪክቶር ኮሬሽን ያስፈረሙት አርሰናሎች። ይሄ ልጅ ፕሪሲዝንም ላይ የውድድር ዓመቱም እንደተጀመረ ምነው ተንከላወሰ፣ የረባ ነገር አላደረገም ምናምን ብለው ወዲያው የሚተቹት ሰዎች ነበሩ። ያኔ በጣም በተደጋጋሚ የሚነሳው ነገር ኢምፕሬስ ማድረግ አልቻለም ሲባል የሚነሳ የነበረው ሀሳብ ታሳቦች ከሆነ ሰርቪስ የለም ነው። ሰርቪስ አላገኘም ልጁ። ስለዚህ አርሰናል በበፊት መንገድ እየተጫወተ የተለየ ነገር የሚፈልገውን ቪክቶር ዮኬሬስን ኢፌክቲቭሊ መጠቀም እንዴት ይችላል ነው። ኳሶች ቶሎ ቶሎ ይደርሱት ነበር ወይ አሁን ይሄ ጥያቄ በሚነሳበት ክለብ ውስጥ ክሬቲቪቲን የሚቀንስ አሰላለፍ ስትቀልተይ፣ ስለ ልጁም ግድ የለሽም ማለት እኮ ገብቶሻል። አረ አሁን የሚባክኑ ተጫዋቾችም አሉ። የሚያስቡትን ነገር ወይም የሚጠበቅባቸውን ነገር ለማድረግ አቅም የምታሳጥጫቸው የራስሽ ተጫዋቾችም አሉ። አሁን ቪክቶር ዮኮረሽ በእኔ እምነት በአርቴታ ውሳኔ ሳክሪፋይስ እየሆነ ያለ እሱ ዋጋ እየከፈለ ያለ መስዋዕት እየሆነ ያለ እሱ ክሬቲቪቲ የለ እኔ ይህንን ነገር እንደ ቀልድ እኮ ዋን የው እንጂ ሰላሳ አንድ ደቂቃ ምንም ሙከራ በማያደርግ ቡድን ውስጥ የኮሬሽን አለ ለማነንስ ብታስፈር ምን ያመጣል? ስለዚህ በሰላሳ አንድ ደቂቃ ውስጥ የግብ እድል የሚፈጥር ሙከራ ለማድረግ የሚመች ነገር የሚፈጥር አርሰናል ሲሆን ቪክቶር ዮኮሬሽ ያ ሁሉ እድል እየተፈጠረለት እንዴት ምንም አላደረገም ምናምን ወደሚል ትሄጃለሽ ገብቶሻል በዛው እድል የሚፈጥር ቡድን የነበረው አርሰናል እሱን ነው እኮ። አሁን ወደኋላ ሄደሽ ብትመለከችው ያ ሁሉ አጥቂ ሲያስፈር ምንድ ነበር ሲባል የነበረው ይህ ሁሉ እድል እየተፈጠረ ከዚህ ውስጥ ጎል የሚደረገው በጣም ትንሽ ነው። አንድ ጎል የሁለት ጎል ነው ከሰላሳ ሁለት ምናምን እድል እንደዚህ ነበር የሚባለው። አሁን እድሉ የለም። እድሉ የሌለው ሰውየው ልክ ነኝ ብሎ በሚያስበው ነገር ነው አርቴታ ግባሽ እና ውጤቱ ፍርሃቱ ምናምን ብቻ ብለን የምንገልጸው አይደለም። የምታባክኛቸው ተጫዋቾችም አሉ። የሚችሉትን ነገር እንዳያደርጉ የሚያደርጋቸው ክለቦች ተጫዋቾችም አሉ። እንደዚህ አይነት ነገሮች እኔ ለምሳሌ አሁን ከዩናይትድ ጋራ፣ ከሲቲ ጋራ፣ ከሊቨርፑል ጋራ የዮኮሬሽን ፓክት እንዴት ነበረ? ለእኔ ኒል ቱ ዚሮ ነው። እውነት ለመናገር በቃ ኒል ቱ ዚሮ ለምንም የቀረበ ነው። ምንም ማድረግ አልቻለም። አሁን እሱ ላይ ልፈርድ ነው እኔ። በነገራችን ላይ እንደው የጥንቃቄ ነገር ምናምን ሆነ እንጂ አርቴታ የሚያስበው ነገር አሁን፣ ማን ማን ላይ ነው ያገባው? የኮረሽ አምስት ለዜሮ ሲያሸንፉ ሊድስ ዩናይትድ ላይ ገብቶሻል አለ። እንደዛ አይደለም መሆን ያለበት። አሰልጣኝ እንደቀየረ ኖቲንግሃም ፎረስት ላይ ኖ ወይ? እንደዛ አይደለም መሆን ያለበት፣ መሆን ያለበት ይሄን ልጅ ስታስፈርሚው ኖቲንግሃም ፎረስትና ሊድስ ዩናይትድን ስገጥም ጎል ያገባልኝ ብለሽ አይደለም። ሲቲንም ስትገጥሜ እነሱ ሀላ እንዳላቸው የጎረሽ አለኝ እንድት ነው፣ ሊቨርፑልንም ስትገጥሜ እነሱ የኪቴክ ያላቸው ይሄ ደግሞ ያለኝ የኔ ነው ብለሽ ነው መሆን ያለበት። እነዛ ሰርቪስ ያገኛሉ፣ ይሄ ሰርቪስ አያገኝም። ሰርቪሱ ለምን የለም? አርቴታ በሚወስነው ውሳኔ ምክንያት ማለት ነው። ስለዚህ ብክነቱ ሰፊ ነው። እንደው ጠበብ አድርጎ መውሰድም ትክክል ላይሆን ይችላል ብዬ ነው። በበሽተኛ ጎኔ እያሉ እግዚአብሔር ማረ። በም እንዴት ነበር የምታውራው ነው ጥያቄው እሺ ለማንኛውም እሁድ አስራ ሁለት ሰዓት ተኩል ላይ የሚደረገውን የኒውካስል ዩናይትድና የአርሰናልን ጨዋታ በተመለከተ የተወሰኑ ነጥቦች አንስተናል። ግን በቀጣይ በፕሮግራሞቻችን ላይ የተለያዩ መረጃዎችን የምናቀርብበት ጨዋታ ነው። የሳምንቱ ልቆ ጨዋታ ስለሆነ እየበላንም እየጠጣንም የምናቀርበው መረጃ ይኖራል። ለአድማጮችን በያሉበት ሆነው ስለሌሎቹ ጨዋታዎች እንመጣለን ቶሎ ቶሎ እናቶ ሰብስክራይብ እያረጋችሁ ስናወጣ ደግሞ ይሁት። እሺ ለማንኛውም በእንግሊዝ ፕሪሚየር ሊግ እነዚህ ጨዋታዎች ይደረጋሉ። በስፔን ደግሞ የአትሌቲኮ ማድሪድ እና የሪያል ማድሪድ ጨዋታ ቅዳሜ አስራ አንድ ሰዓት ከሩብ ላይ ይደረጋል። ይህም በጣም አሪፍ ጨዋታ ይሆናል ተብሎ ነው የሚጠበቀው። በዘንድሮ የውድድር አመት ሪያል ማድሪድ እስካሁን ድረስ ያው አልተሸነፈም እና ሁሉ ነው አሸነፏ። አዎ አልተሸነፈም፣ አሸንፏል እና የላሊጋውን የዘንድሮን ዋንጫ የሚያነሳው ሪያል ማድሪድ ነው የሚለው አስተያየቶች ገና ከወዲሁ እየተሰጡ የሚገኝበት ነው። ግን ገና ነው። ግን ጥሩ አያያዝ ላይ እንደሆነ የተገለጸበት በነገራችን ላይ ኪሊያን ምባፔ ብሶበት ዘንድሮ በጣም ምርጥ ነው ያለው፣ በጣም ጥሩ ነው ያለው፣ በጣም በጣም ቆንጆ ነው ያለው። ግን የማድሪድ ደርቢ ሳይሆን እኔ የባርሴሎና ና የሪያል ማድሪድ ጨዋታ ነው የበለጠ አርለ ሁላችንም መጎበት የምንጠብቀው ለሪያል ማድሪድ ነጥብ የመጣል ስጋትም የሚሆነው። ምክንያቱም አትሌቲኮ ማድሪድ የዘንድሮ እኮ ደህና አይደለም። ግን ያው የእርስ በርስ ፍክክሩ ደርቢ ሲሆን ልክ ነሽ ተቃውሞ ሳይሆን ግን ያኛውም ተወስኗል መሰለኝ የመጀመሪያ ጨዋታው የሚደረግበት ቀን ከባድ ሱ አምና አራት የተገናኝተዋል። አራቱንም ባርሴሎና አሸንፏለሁ። ልክ ነው። እሺ ለማንኛውም የሳምንቱ መጨረሻ ጨዋታዎች እነዚህን የሚመስሉ ናቸው። አድማጮቻችን በያላችሁበት ሆናችሁ ፕሮግራማችንን እየተከታተላችሁ አብራችሁን እየቆያችሁ ስለሆነ በጣም አድርገን እናመሰግናለን። አሁንም ጥሩ ጊዜ እንዲሆንላችሁ ነው የምንመኘው። በያላችሁበት መልካም ጊዜ ይሆንላችሁ እንላለን።